በማዕከላዊ ኢትዮጵያ ክልል በተፈጠሩ የወጣቶች የስራ ዕድል ፈጠራና በቀጣይ በሚከወኑ ጉዳዮች ዙሪያ ተጨማሪ መረጃ ሊሰጡን ደግሞ የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ኃላፊው አቶ ሙስጠፋ ኢሳ እዚህ ጊዜያዊ ስቱዲያችን ይገኛሉ። ከእሳቸው ጋር ቆይታ እናደርጋለን። እንኳን ደህና መጡ። ከሆንኩ አንድና ቆያችሁኝ መልካም ቀረብ ሲል እንግዲህ በሄደው ዜና ላይ ለበርካታ ወጣቶች የስራ እድል የተፈጠረበትን ዜና ነው ተመልክተናል። ና እንደ አጠቃላይ በማዕከላዊ ኢትዮጵያ ክልል ለወጣቶች የተፈጠሩ የስራ እድሎች የወጣቱን ተጠቃሚነት ከማረጋገጥ ረገድ እያላቸውን አበርክቶ ያንሱልን። በጣም አመሰግናለው። የስራ አጥነት ጉዳይ እንግዲህ የሁሉም ጉዳይ ነው። ሁላችንም እንደምናውቀው ሀገር አቀፍም ዓለም አቀፋዊም እንዲሁም ክልላዊም ይሹ ነው ብሎ መውሰድ የሚቻል ነው። በማዕከላዊ ስታቲስቲክስ አገልግሎት መረጃ መሰረት የክልላችን 18 በመቶ የስራ አጥነት ምጣኔ እንዳለ መረጃዎች ያሳያሉ። ና ከዚህ አንጻር በተለይ እንድምታው የኢኮኖሚ ጉዳይ ብቻ አይደለም፣ ፖለቲካዊ እንድምታም ማህበራዊ እንድምታም ያለው ነው እና በዚህም መሰረት በአጠቃላይ ከማክሮ ኢኮኖሚ ሚዛን ማስጠበቅ ጉዳይ ምጫር ጭምር የሚያያዝ ነው ብሎ መውሰድ የሚቻል ነው። በዚህ ምክንያት በአጠቃላይ ስራ ዕድል ፈጠራ የሚመራበትን መንገድ አዲስ እሳቤ ከስራና ክህሎት ጀምሮ ተቀርጿል ማለት ነው። በዚሁ መሰረት አንዱ የክህሎት መሪ ስራ ዕድል ፈጠራ ዜጎች ስራ እድል ሲፈጠርላቸው ተዘጋጅተው የሚሰሩትን ስራ የሚያውቁ በዝግጅት ላይ የተመሰረተ በእውቀት ላይ የተመሰረተ ክህሎት ላይ የተመሰረተ ስራ እድል መፍጠር ዋነኛው የእሳቤ ዘረመል ተደርጎ የተወሰደ ስለሆነ ከዚህ በፊት የነበሩ ችግሮችን ለመፍታትም ጭምር በዛ መንገድ እየሄድን ነው ማለት ነው። እንደ ቢሮ በአጠቃላይ በሶስት የስትራቴጂክ የትኩረት መስኮች ውስጥ አንዱ ለዜጎች ዘላቂና አስተማማኝ የስራ ዕድል በመፍጠር የተሻለ ገቢ እንዲያገኙ የኑሮ ደረጃቸውን እንዲያሻሹ የማድረግ ዋነኛው ተደርጎ ተወስዷል ማለት ነው። በዚሁ መሰረት በአጠቃላይ በመንግስትም በፓርቲም ለተግባሩ ልዩ ትኩረት ተሰጥቶት እየተመራ ያለበት ሂደት አለ ማለት ነው። በተለይም የስራ ዕድል ፈጠራ ምክር ቤት ከክልል ጀምሮ እስከ ቀበሌ ድረስ ተግባሩን በንቅናቄ በቅርብ ርቀት እየመራ የሄደበት ፓርቲ በአደረጃጀት የፓርቲን አቅም በተለይም የብልጽግና ህብረት የብልጽግና ቤተሰብ በአጠቃላይ በየደረጃው ያለው የአደረጃጀቱ ተጠቅሞ የስራ ዕድል ፈጠራ ተግባር በንቅናቄ እንዲመራ ለማድረግ የተሞከረበት ሂደት አለ ማለት ነው። ከዚህ ባሻገር የባለድርሻ አካላትንም ጭምር ለማሳተፍ ምክንያቱም ተግባሩ በአንድ ሴክተር ተጀምሮ በሌላው የሚያልቅ ስላልሆነ በጠንካራ ቅንጅት ለመፍጠር ሞክረናል ማለት ነው። በዚሁ መሰረት 2016 ማጠቃለያ ላይ ሲገመገም በክልላችን 175000 ስራ ዕድል ነበር የተፈጠረው። 2017 ያንን እንደ ቤዝ ወስደን እቅዱን በእጥፍ አቅደን 350 ሺህ ዜጎች የስራ እድል ለመፍጠር ግብጥለን ከዚህ ውስጥ 80 በመቶ ወይም 280 ሺህ በቋሚ የስራ እድል እንዲፈጠር ግብጥለን ተንቀሳቅሰናል ማለት ነው። እንግዲህ እስካሁን ድረስ በደረስንበት የልየታችን ወደ 424 ሺህ 600 አካባቢ ስራ ፈላጊ ዜጎችን በተደራጀ መንገድ ለመለየት ተሞክሯል። እንግዲህ ወደ ተግባር የገባውን ስንመለከት 286697 ዜጎች በቋሚም በጊዜያዊ የሥራ ዕድል የፈጠርንበት ሂደት አለ ማለት ነው። ቅድም ካነሳሁት ስትራቴጂክ የትኩረት መስክ አንጻር ከተፈጠረው ስራ ዕድል ውስጥ ወደ 216697 በቋሚ የስራ እድል። ይህ ስራ ዕድል የተፈጠረው በሀገር ውስጥ የስራ አማራጮችን በመጠቀም እንዲሁም የውጭ ሀገር የስራ ስምሪትንም ጭምር ይህን እድል ተጠቅመን ዜጎች የስራ እድል ፈጥረናል። ከዚህ ውስጥ ወደ 30442ቱ የውጭ ሀገር የስራ እድል እየተፈጠረበት ነው። ይሄ በተለይ የሀገር ውስጡን ስንመለከት በግብርና መስክ፣ በአገልግሎትና በኢንዱስትሪ መስኮች ላይ ይህ ስራ እድል የተፈጠረ ነው ማለት ነው። አሁንም አጠቃላይ ከፈጠርነው ስራ እድል ውስጥ በከተማም በገጠርም የግብርና ድርሻ ከፍ ያለ ነው። ወደ 41.3 በመቶ ያሳያል። ወደ 76 ነው 69 ሺህ አካባቢው በአገልግሎት መስክ የተፈጠረ ወደ 40 ሺህ የሚጠጋው በኢንዱስትሪ መስክ የተፈጠረ ነው ማለት ነው። ሶ በዋናነት ይሄ ስራ እድል የተፈጠረው አዳዲስ ኢንተርፕራይዞችን በማደራጀት በነባር ኢንተርፕራይዞች ተጨማሪ ስራ እድል እንዲፈጥሩ የማድረግ በተለይም የማደጋ ላይኝታ ያላቸው ኢንተርፕራይዞች ተጨማሪ የስራ እድል የፈጠሩበት የግሉን ሴክተር በተደራጀ መንገድ በማሳተፍ የስራ እድል የተፈጠረበት ነው ማለት ነው። ቀጥሎ በቤተሰብ ኢንተርፕራይዝም ጭምር እንደ አንድ የእሳቤ ዘረመል ተደርጎ ለስራ ፈላጊዎች ካለየናቸው ውስጥ የስራ ዕድል የተፈጠረበትን ሂደት እንዳለ ገምግመናል ማለት ነው። ከዚህ ውስጥ ሴቶች አሉ፣ ወደ 128 ሺህ ሴቶች ናቸው። ከ113 ሺህ በላይ የሚጠጉት በተለይ በቋሚ እድል የተፈጠረላቸው ወጣቶች ናቸው። በተለይ ከማካተት አንጻር የዩኒቨርሲቲ ምሩቃን አሉ፣ የቴክኒክና ሙያ ዜጎች አሉ። በአጠቃላይ ከስደት ተመላሽም ጭምር በዚህ ዘርፍ ላይ የተሰማሩ እንደሆነ ገምግመናል ማለት ነው። ከዚህ ተግባር አንጻር በአጠቃላይ የመንግስት ድጋፍ ምንድን ነው? በድጋፍ ማዕቀፎቹ በግልጽ እንደሚታወቀው አንዱ የስልጠና ድጋፍ ነው። ያገኙት ክህሎት መደ ስራ እድል ፈጠራ ነው የምንጠቀመው ስልጠና እንዲያገኙ የማድረግ ስራ የተሰራበት ቀጥሎ የመሬት አቅርቦት የሼድ አቅርቦት በተለይም የወል መሬቶችን ለወጣቶች የስራ እድል እንዲፈጥር ለማድረግ እየተሞከረበት በየደረጃው ያለ ስራ እድል ፈጠራ ምክር ቤት እየወሰነ እየሰጠበት ሂደት አለ። የሼድ አቅርቦትም በተመሳሳይ ዋናው ደግሞ ከፋይናንስ አንጻር በተያዘ ያለውን ፓርት በደንብ መውሰድ ይቻላል። በተለይ ከ2005 ጀምሮ በተዘዋዋሪ ብድር ፈንድ በክልላችን በተለያየ ደረጃ ላይ የሚገኝ ይሄን አስመልሰን መልሶ ከ590 ሚሊዮን ብር በላይ ለብድር ስርጭት የዋለበትን ሂደት ገምግመናል ማለት ነው። ከዚህ ባሻገር እንግዲህ ክልሉ አዲስ ነው። በጣም ትልቁ ኮሚትመንት እንደ ክልል መንግስት 2017 ላይ 50 ሚሊየን ብር ለዚሁ የብድር ፈንድ አቅርቦት የሚውል በጀት መድበናል። በየደረጃው ባለ በዞን በልዩ ወረዳ በከተማ አስተዳደር በወረዳዎች ደግሞ በአጠቃላይ ወደ 473 ሚሊዮን በድምሩ በዚህ አመት ብቻ ከሚመለሰው ብድር በተጨማሪ 97.3 ሚሊዮን ብር ለብድር አቅርቦት እንዲውል ለማድረግ የተሞከረበት ነውና፣ ሶ ይሄ ማለት የመንግስት ኮሚትመንት በልዩ ትኩረት ብዙ ኢሹዎች ያሉት ቢሆንም፣ ይሄ ተግባር ቁጥር አንድ ቁጥር ሁለት አጀንዳ በመሆኑ በዚህ መሰረት የሀብት ለመመደብ ተሞክሯል። ከዚህ ባሻገር ከአበዳሪ ተቋማት ጋር በቅንጅት ለመስራት የተሞከረበት የኦዲት አገልግሎቶች ድጋፍ የማሽነሪ በተለይ ከደቡብ ካፒታል ጋር በጋራ በመሆን ለማቅረብ የተሞከሩ ጉዳዮች አሉ ማለት ነው። በአጠቃላይ ምንድን ነው የመጣ ውጤት ብለን ስንል፣ አንዱ የተሻለ ስራ እድል መፍጠር ችለናል። ከዚህ በፊት ከነበረ እቅዱ የተለጠጠ ነው። ዜጎች የተሻለ ገቢ እንዲያገኙ ለማድረግ የተሞከሩ ጉዳዮች አሉ ማለት ነው። ቅንጅት አሰራሮች በጣም የተጠናከሩበትን ተኪ ምርት ማምረት የቻሉበት በተለይም አጠቃላይ ኑሮ ውድነትን ከማረጋጋትም አንጻር ምርቶቻቸው ወደ ገበያ እንዲመጡ ከሰንበት ወደ ሰንበት ገበያ ምርቶች፣ በወጣቶች የተፈጠሩ ምርቶች እንዲመጡ ለማድረግ የተሞከረበት ነው። እንዲሁም በፈርኒቸር ላይ ተኪ ምርቶች ለማምረት የተሞከረበት ሂደት አለና በአጠቃላይ እነኚህ ውጤቶች አምጥተናል ማለት ነው። በአጠቃላይ በዚህ ሂደት ላይ ምንድነው ቀጣይ ትኩረት የሚፈልጉ ጉዳዮች የሚለውን ማንሳት በጣም መሰረታዊ ስለሆነ አንዱ አሁንም ይህን ያለ ስራ ዕድል እንዲፈጠር እንጂ ከፍላጎት አንጻር በተለይም እየመጣ ካለው አጠቃላይ ስራ ፈላጊ አንጻር የተመጣጠነ አይደለም። ስለዚህ ቀጣይም በደንብ አጠናክሮ መስራት በጣም ያስፈልጋል ማለት ነው። ሁለተኛው ከስራ ባህል አንጻር በአመለካከት በጨምሮ የስራ ባህልን የማሳደግ የምርታማነት አቅምን የማሳደግ ስራ በየደረጃው መስራት በጣም መሰረታዊ ነው ብሎ መውሰድ የሚቻል ነው። ሌሎች የሀገር ውስጥም የውጭም እድሎችን በተገቢ ከመጠቀም አንጻርም ትኩረት የሚፈልግ ጉዳይ እንደሆነ ገምግመናል ማለት ነው። በተለይም በቀጣይነትም ከምንሰራቸው ስራዎች አንጻር የቅንጅታዊ አሰራር ከማጠናከር አንጻር ይህን ጉዳይ ከቤተሰብ ጀምሮ የማህበረሰቡም ጭምር ማገዝ መቻል ይኖርበታል እና ያሉ አማራጮችን በሀገር ውስጥም የውጭ ሀገር ያሉ የስራ እድሎችንም ተገቢውን ስልጠና አግኝተው ደህንነታቸው ተጠበቁ ዜጎቻችን ገቢ የሚያገኙበትን መንገድ መፍጠር በጣም አስፈላጊ ነው ማለት ነው። እሱ ጋር እንውጣና በተለይ በዘንድሮ ዓመት የውጭ ሀገራት የስራ ስምሪቶች ላይ ስልጠናዎችን ከመስጠት ሲጀምሮ የተለያዩ መስፈርቱን ያሟሉ ወጣቶችን የስራ ዕድል የመፍጠር ወይም ዜጎች የስራ ዕድል የመፍጠር ስራ በልዩ ትኩረት እንደ ክልል እየተሰራ እንዳለ ቀደም ሲል ማስተዋል ከዛ ባለፈም ደግሞ የሀገር ውስጥ የስራ ስምሪቶች አሉ። ደህንነታቸው እንዲጠበቅና ሰነድ ኖሯቸውም የቱ ዜጋ የት ሄደ የሚለውን ነገርም በአግባቡ ከሚያዝረገድ ለዜጎች ደህንነት ትኩረት ሰጥቶ ከመስራት ነገር የተሰራው ስራ ላይ የተወሰኑ ሀሳቢያንስ እንግዲህ እንደ ክልል ይሄ አንዱ ፖቴንሻል ተደርጎ የሚወሰድ ነው። በክልላችን ባሉ በአስሩ መዋቅሮች የውጭ ሀገር የስራ ዕድል የተጠቀሙ ዜጎችን ማግኘት ችለናል። ከ3442 እንደየመዋቅሮ የተለያየ ይሁን እንጂ ሁሉም ቦታ ላይ ይሄ ፍላጎት ያለ እንደሆነ ለይተናል። በዚህ መሰረት አንዱ በቴክኖሎጂ ለማዘመን የተሞከረ ነው። ዜጎቻችን ሌበር አይዲ ኖሯቸው አንድ ማዕከል ላይ ተመዝግበው አሻራ ሰጥተው ቀጥሎ በቴክኒክና ሙያ የመንግስት ፈቃድ ያላቸው ማሰልጠኛ ተቋማትን በክልላችን ወደ 35 የሚጠጉ አሉ። እነኚህ ስልጠና እንዲሰጡ ሚኒመም ለሀያ አንድ ቀን ስልጠና ይሰጣል። ቢያንስ በተለይ በዚህ በሆስፒታሊቲ ዘርፍ ላይ እዛ ሄደው ፋሚሊያር የማድረግ የተሻለ ክህሎት እንዲኖራቸው ስልጠናዎች ከተሰጡ በኋላ በምዘና ይረጋገጣል። ይህም መጨረሻ ላይ ከኤጀንሲዎች ጋር በጋራ በመሆን ያለምንም ደላላ ጣልቃ ገብነት የውጭ ሀገር ስራ እድሉን ተጠቃሚ የሚሆኑበት ሂደት አለ ማለት ነው። ይሄን በክልላችን ወደ 47 የሚጠጉ የባዮሜትሪክ ኪቶች አሉ። ኦልሞስት በአስሩ መዋቅር ላይ ከተደራሽነት አንጻር ሁሉም ጋር ተደራሽ የሆነበት ነው። በዚህ አጋጣሚ በቀጣይ ላስተላለፍ የምፈልገው መልእክት ምንድን ነው? የውጭ ሀገር የስራ እድል ዜጎች በተገቢው ደህንነታቸው ተጠብቆ የሚሄዱበት ሀገር ታውቆ ስልጠና ወስደው ክብራቸውም ጭምር ተጠብቆ መሄድ የሚገባ ስለሆነ ደላላ ላይ እንዳይወድቁ። ስለዚህ በየደረጃው ባሉ አንድ ማዕከል ላይ ሄደው አሻራቸውን መስጠት መመዝገብ፣ ቀጥሎ በቴክኒክና ሙያዎች ላይ የመንግስት ወደ 12 ቴክኒክና ሙያዎች አሉ፣ የግል 23 አሉ። በእነኚህ ላይ ስልጠናውን በደንብ ወስደው በምዘና ሲረጋገጥ አውቶማቲካሊ የውጭ እድሉን መጠቀም የሚችሉበት እድል አለ ማለት ነው። ተጨማሪ ኮስት የለው ከፓስፖርትና ከሜዲካል ያለፈ ሌሎች ወጪዎች የሌለ እንደሆነ በዚህ አጋጣሚ ማንሳት ነው የምፈልገው። እና የቀጣይ የክልሉ የትኩረት አቅጣጫ በዘርፉ ላይ ምንድን ነው እንደ አጠቃላይ? ለክልሉ ወጣቶች የስራ ዕድል ከመፍጠር እንደዚሁም የተቻሉ የስራ ዕድሎችን ከመፍጠር አንጻር በቀጣይ እንግዲህ የምንሰራቸው አንዱ በቀጣይ ሶስት ወር ልዩ የንቅናቄ እቅድ አዘጋጅተናል። በዚህም በሁሉም መስኮች ላይ እስከ 63,300 በላይ ዜጎቻችን ቋሚ የስራ እድል እንፈጥራለን ብለን ግብ ጥለናል። በተለይም ከፊት ለፊታችን ላይ የመኸር እርሻ የበልቅ እርሻ አለ። በሁሉም መስክ ከሰብል ባሻገር በእንስሳትም በአጠቃላይ ግብርናው ዘርፍ ላይ በተገቢው እድሉን የመጠቀም እንደ አንድ የትኩረት አቅጣጫ አድርገን ወስደናል። ሁለተኛው ከተሞች አካባቢ ላይ እንደሚታወቀው የኮሪደር ልማት ስራዎች አሉ። ቀጥሎ ዘጠና የሚጠጉ በአንድ ከተማ የአንድ ፕሮጀክት አለ። በእኛ ዘርፍም የአዳዲስ ኢኒሽቲቭዎች አሉ። እነኚህ ስራ እድል መፍጠር እንዲችሉ በትኩረት የምንሰራበት ሂደት ይኖራል እና ቋሚ ላይ አተኩረን በጋራ ቅንጅት ለዜጎቻችን የተሻለ ገቢ ማግኘት የሚችሉበትን እድል በርብርብ እንሰራለን የሚለውን የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ኃላፊ አቶ ሙስጠፋ ኢሳ ስለ ጊዜዎት ከልብ አመሰግናለሁ። መልካም ቀን። እኔም በጣም አመሰግናለሁ።